በስም ወልዱ መንፈስ ቅዱስ አዱ አምላክ አሜን። ህዳር ስድስት ቀን የሚከበሩ ዓመታዊ ቅዱስ በዓላት እንኳ ለእመ ቤታችን በዓለም ይጠት ከስደት የመመለሻ በዓል በሰላም አደረሰን። የአርያም ንግስት የፍጥረታት ሉ እመቤታችን ድንግል ማርያም የባህር አምላክ ልጅዋና ዝላ ወደ ምድረ ግብፅ ወርዳለች። በወንጌል ላይም በቅዱስ ማቴዎስ ምዕራፍ 2 ከቁጥር 1 ላይ እስከ 18 እንደጻፈው ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች የሰባ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤ ገበሩለት። ንጉሱ ተወልዶ አልመባሉን የሰማ ሄሮድስ 144,000 ህጻናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሶሎሚ ጋር ስደት ወጣች። ከገሌላ ተነሳ በጭንቅ በመከራ በረሃብ በጥም በሐዘንና በድካም በላብና በእንባ ተጉዛ በዚች ቀ ምድረ ግብፅ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታች። ለእኛ የህይወት እንጀራን ተሸክማ እርሷ ተራበች። የህይወትን ውኃ ተሸክማ ተጠማች። የህይወት ልብስ ተሸክማ ተራቆተች። የህይወት ፍሳን ተሸክማ አዘነች። ማምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። ለሚገባዊ ሁሉ የተደረገው ለእኛ ድነት ነው። በእውነት ይህን እያወቁ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት፣ እጽዋትና ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍ እና ቅዱስ ሰሎሜ ደግሞ የክብር ክብር ይገባቸዋል። ከአምላትና እናት ከድንግል ማርያምና ከቸር ልጇ ልጃ ጋር መከራን መቀበል መርጠዋልና። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ ለምን ስደቱን ወደ ግብፅ አደረና ኢትዮጵያ አደረገ ቢሉ አንደኛ ትንቢት ይፈጸም ዘንድ ነው በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ትንቢተ ዳንኤል ምዕራፍ 3 ቁጥር 7 ሁለተኛ ምሳሌ ለመፈጸም የሥጋ አባቶችን አብርሃም እና ያዕቆብ እስራኤል ኤርምያስ ወደዚያ ተሰደዋልና ሶስተኛ ከግብፅ ጣዖት አምልኮን ያጠፋ ዘንድ ነው ትንቢተ ኢሳይያስ 19 ላይ አራተኛ፣ የግብፅና የኢትዮጵያ እንግዳ አምባትን ይቀድስ ዘንድ ነው። አምስተኛ፣ ሰው በሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ሰው ባይሆን ኑሮ አይሰደድም ነበር። ሄሮድስ ባገኘው ደግሞ ሊገድለው አይችልም። ያለ ፈቃዱና ያለ አረብ ረቶ ደሞ አይፈስምና አረብ ደሞ አይፈስምና፣ ስድስት፣ ስደትን ለሰማዕታት ባርኮ ለመስጠትና፣ ሰባተኛ፣ የአዳም ስደትን በስደቱ ለመካስ ጌታችን ተሰዷል። መብርሃን ድንግል ማርያም ለሶስት ዓመታት ከስድስት ወር ወይም ለአርባ ሁለት ወራት በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከሮግሩም ሄሮድስ ሽሽ ሸሽታ መጀመሪያ የሄደችው ከገሊላ ወደ ሶሪያ ደብረ ሊባኖስ ነው። በዚያም የሸሽጋት ቅዱስ ጋር መስኖ በሄሮድስ ሲገደል ወደ ምድረ ግብፅ ወረደች። በግብፅም ለብዙ ጊዜ ከአንዱ ወደ ሌላ ስትሸሽ ቆየች። እንዘ ከመበግ ግድፍ አመሳኮይኪ ውስተ ምድረ በዳ እንዲት ሴብ ጸጋኪ። ቀጥሎም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዝን ላይ አሁን ኤርትራ ውስጥ ነው አረፈች። ከደብረ ቢዝን በደብረ ዳሞ አክሱም ደብረ አባይ ዋልድባ አድርጋ እየባረከች ጣና ደርሳለች። በጣና ገዳማትም በተለይ በጣና ቂርቆስ ለመቶ ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሂዳ ደብረ ሊባኖስ ቀድሳለች። ባርካለች ቀጥላም እስከ ደብረ ወገግና ደብረ ሀዘሎ ደርሳለች። በእግሯ ያልደረሰችባቸው የአገራችን ክፍሎች በደመና ተጭና አይታ ባርካቸዋለች። ከልጅዋ በአስራትነትም ተቀብላለች። ሄሮስ መሞቱን መላክ በመስራት ቅዱስ ገብርኤል ይነግራትም፣ እዚሁ ኢትዮጵያ ውስጥ በሆኑን ትውፊት ያሳያል። እመብርሃንም ከሀገራችን ሰዎች ከሰፌር ከሰብአ ኦፌር የተቀበለችው ስንቅና ስጦታ በአምስት ገመሎች ጭና ከቅዱሳን ዮሴፍና ሶሎሚ ጋር በዚህ ቀን ደብረ ቁስቋም ውስጥ ገብታ ከድካም አርፋለች። አሴትንም አድርጋለች። ዳግመኛ ከክርስቶስ ስደት አራት መቶ ዓመታት በኋላ በዚህ ቀን የግብፅዋ ደብረ ቁስቋም ታነጻ ተቀድሳለች። የቅዱሳን ማደሪያ ሆናለች። ይህስ እንደምን ነቢሉ ለስም አጠራሩ የትነትዩና መድኃኒታችን ኢየሱስ ክርስቶስ በሶስት መቶ ዘጠናዎቹ አካባቢ ድንግል እናቱን ቅዱሳን ሐዋርያትና የላፍ መላእክትን ጻድቃን ሰማዕታት አስከትሎ ወረደ። የወቅቱ የግብጽ ፓትርያርክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ሌ ቤተ ክርስቲያኑን አንጸው ህዝቡን ሰብስበው ይጠብቁት ነበርና ወርዶ ቀድሶላቸው ታላቅ ደስታ ሆኗል። ስደቷን መሳተፍ ሽተው አበው እመሃለኩ በአጉየቱ ውስተ መዋይለ እምተመነይኩ ኪያሁ በዘባኔ ሀዚለ ወበልሳኔ ላሃ ዘአይ ጋሪሁ ጸበለ ወከመ እርፍ ምስሌሁ በትሪ ዮሴፍ ሀበተ ተክለ ለወልደ ማርያም በሐሰ ፍቅሩ ልቦናየ ቆስለ ይላሉ በሰቆቃወ ድንግል። እኛም እመብርሃን ልንሻት ያስፈልጋል። ይችቀለኛ ለክርስቲያኖች ለክርስቲያኖችሉ እጅግ የደስታ ቀናትና ሀሴትን እናድርግ። የሰማይና የምድር ጌታ ለእኛ ሴል ካደረገው ከስደት በዚች ቀን ተመልሷልና ስደቷን አስበን ካዘንን መመለሷን አስበን ደስ ልንሰኝ ይገባልና ና አብርሂ ናዝሬት ሀገሩ ንጉስኪ በፃ ዘምስለ ማርያም መጾሩ ልንለም ይገባል። በዚህ ዕለት ማባጽየ ድንግል ዘቆለቃ ይታሰባሉ። ጻደቁ አቡነ ጽየ ድንግል በ 14 ተኛ መቶ ክፍለ ዘመን የነበሩ ሊቅና ገዳማዊ ናቸው። የዘር ሐረጋቸው ምንም ከቤተ እስራኤል እንደሚመዘዝ ቢታወቅም ኢትዮጵያዊ ናቸው። አስቀድመው አይሁዳዊ በመሆናቸው ኢየሱስ ክርስቶስና ድንግልናቱን አያምኑም ነበር። የተማሩትም ብሉይ ኪዳን ብቻ ነበር። በዚህም ክርስቶስ አልተወለደም ትክክለኛውን እምነት ይሁዲ ነው እያሉ ክርስቲያኖችን ይከራከሩ ነበር። አንድ ቀን ግን ከታላቁ ሊቅና ገዳማዊ ቅዱስ አቡነ ዜና ማርቆስ ጋር ተገናኙ። ጻድቁን ስላልቻላቸው ተሸንፈው በክርስቶስ አመኑ። አቡነ ዜና ማርቆስም አስተምረው ክርስትና ሲያነሷቸው ሲያጠምቋቸው ግን ጽየ ድንግል አሏቸው። ሲመነክሱም ጽጌ ብርሃን ተብለዋል። ቀጥለውን በጾምና በጸሎት ሲጋደሉ እመቤታችን ስለምን ምስጢር ተገለጠላቸው። የእመብርሃን ስዕል አድኖ በአበባ ተከባ በብርሃን ተቀምጣ ተመለከቱ። በዚህ ምክንያት ዛሬ በጣፋጭነቱ የሚታወቀው ማኅሌተ ጽጌን 150 አርኬ አድርገው ደረሱ። እስከ ለተረፍታቸው እመቤታችን ልጇን በገዳማቸው ወለቅ አካይ የሚገኝ ሲያመሰግኑ ኑረዋል። ጻድቁ ያረፉት ጥቅምት 27 ሲሆን ዛሬ ቃቂታ ናቸው በዓል ነው። ሸሩ መዳን የዓለም የድንግልናቱን ስደት አስቦ ከመንግሥተ ሰማያት ስደት ይሰውረን፣ ከስደቷ በረከትንም ረዴት ይክፈለን። ህዳር ስድስት ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ደብረ ቁስቋም የሚጠት አለማርያም፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ ቡሩክት፣ ቅዱስ ዮሳ ወልደ ዮሴፍ፣ ቅዱስ ዮፍሎስ ሊቅ፣ አባ ጽዬ ድንግል ዘወለቃ፣ አባ ፊልክዩስ ዘሮሜ ይታሰባሉ። ዘንዶም ሴቱ በተወለደች ጊዜ ሕጻኑን እንዲበላ ልት ሁለት ወልድ ባላት ሴት ፊት ቆመ። አይዛብንም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቱም ሺ ከ260 ቀን በዚህ እንዲመግባት በእግዚአብሔር ተዘጋጅቱላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእየ ዮሐንስ ምዕራፍ 12 ከቁጥር 4 እስከ 7። በእንተ ዮሴፍ አረጋዊው በእንተ ሶሎሜ ምነ በእንተ ጽጌ ብርሃን ገብርኪ ወፊልክስ መነ